ኢትዮጵያ ለረጅም ዘመናት በቀይ ባሕር ላይ የበላይነትን ይዛ ድንበሯን ስታስከብር የአካባቢውን ጸጥታ ስትቆጣጠር የቆየች ሀገር ነች። በምስራቅ አፍሪካም ተሰሚነቷ ከፍተኛ የነበረ በዚህ ሂደት ውስጥ ከፍተኛ ዋጋ ኢትዮጵያኖች እየከፈሉ ለረጅም ዓመታት ታፍራና ተከብራ የኖረችበት ዘመን ነው። ቀይ ባሕርን ስናነሳ ቀይ ባሕርን በበላይነት ስንቆጣጠር የኖርንበት ሁኔታ ነው ያለው። የንግድ እንቅስቃሴውንም በማሳለጥ ንግድ መርከቦቻችን በነፃነት አውሮፓን፣ መካከለኛው ምስራቅንና ፋሪስት ድረስ በመጓዝ በሰላም የንግድ እንቅስቃሴውን በማንቀሳቀስ በቀይ ባሕር ላይ ከፍተኛ ስራ ሲሰራ ቆይቷል።